ድምፃዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁ። ዳናይት መክብብም ትልካለች ብላ ስታሳምነን የነበረች ሴት ነች። በእነዚህና ተዛማች ጉዳዮች ተከሰው ፍርድ ቤት ሊቀርቡ አልቻሉ ድምፃዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ ያለውኝ አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዘንሻል ሩም ውስጥ ነኝ ያለሁት። እንደምታውቁት ከመጀመሪያዋ ልጅ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት የመጀመሪያንም ሁለተኛንም የአሁኑንም። እንግዲህ ያዋለደኝ ዶክተር አሳዬን ከልብ በጣም ማመስገን እፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን የተሻለ ሰርቪስ ይገባሻል፣ በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ሕክምናው ሁለት ለሶስት ቀን ሊሆን ይችላል። እኔ ወር ካልቆየሁ ላልወጣ እችላለሁኝ እና በጣም ነው የማመሰግነው። ዛሬ ያው ከዘጠኝ ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃል። ዘቢባ ጋር ረጅም ጊዜ ነው የምንተዋወቅ ሶስት ልጆቿን እዚህ ተገላግላለች። ኢትዮጵያዊ ሆስፒታል ያው ጥሩ የቲም አገልግሎት በማድረግ በቡድን ስራ የተሳካ ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች። እንኳን ደስ አላችሁ፣ ቲሙን በሙሉ እንኳን ደስ አላችሁ። ዶክተር አሳይ በጣም አመሰግናለሁ። እናቴ ነው ድሚጥ ነው ማድርገ ስለ እና በጣም ነው መሰግነው እናቴን እንደዚህ ደስተኛ ስላረካት እህትም ወንድም ስለሰጠኝ። በጣም ነው መሰግነህ ዶክተር አሳየ በሰላም እንግዲህ ባለቤቴን በእጅ ያስገብተልኛል። እግዚአብሔር እጅህን ይባርክ አይቀይርህ። ከመጀመሪያው ጀምሮ እንግዲህ በየወሩ እንገናኛል። ና ያለህ ነገር ያለህ ሪስፔክት እንዳለች ነው ዘቡ የሁሉንም ዶክተሮች ትወክላለ ብያ ስባሉ ና ኢትዮጵያ ሁላችሁ ነው ስታፉ እንደም በጣም ነው የምናመሰግነው ሁላችሁንም። እግዚአብሔር ይባርካችሁ። ያመሰግናለሁ። ከጥበቃ ጀምሮ እስከ ሰርጅን ዶክተሮች ድረስ በጣም በጣም በጣም የሚገርም ሰርቪስ ነው ሲሰጡኝ የነበረው እና ከልብ ማመስገን እፈልጋለሁኝ። እናንተ መታችሁ ጎብኙት፣ ትወዱታላችሁ። በጣም የተለያዩ ጎበዝ ጎበዝ የሆኑ ዶክተሮች አሉ። እኔ እንደ ቤቴ ነው እንግዲህ የማየው ይሄንን ቤት ይህንን ሆስፒታል ያው ቤት አልኩኝ። ይህንን ሆስፒታል ለማንኛውም የነበረኝን ቆይታ በራሴ በኦፊሻል ዘቢባ ዩቲውብ ቻናል ላይ እለቃለሁ። ገብታችሁ እዩት። አድራሻቸውንም ስልክ ቁጥራቸውንም ከስር አስቀምጥላቸዋለሁ። ኢትዮ ጠቢቦች ለሰጣችሁኝ ሰርቪስ በጣም ነው ማመሰግነው። እግዚአብሔር ልጅ አሳቀፋናለች። እንግዲህ በረከቱ ለሁላችሁ የሚድረስ ማርቲ የኔ ቀና እህት ቢራቢሮ ኬተሪንግ ከጋአቴ ጀምሮ አብራኝ ያለች እህቴ ናት። ማርቲ በጣም ነው የማመሰግነው። ቤትሽ ሙሉ ይሁን። ቤቴን ጓዳይን ሙሉ እንዳደረግሽው አንቺ ቤትሽ፣ ስራሽ፣ ልጆችሽ፣ ቤተሰቦች በሙሉ የተባረኩና ሙሉ። ዳናይት መክብብ ተረኛዋ ከዚህ ሰፈር የምናባራት ሴት ሆና ተገኝታለች የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው ይላል ሂርና ክሪፕቶ አስረግጦ ነው የሚነግራችሁ እውነቱን ነው የመጣ ነው ፍጹም ልናናድዳችሁ አይደለም ልናባረራችሁ ነው ተረኛዋ ተባራሪ አርቲስት ዳናይት መክብብ አርቲስት የሚለው እንኳን አንደር ኮታንኮት ይቀመጥልኝ ዳናይት መክብብ ሆናለች እንግዲህ ዳናይት መክብብ በኤም አልትራ ኮንሰልተንሲ ስር ይሄ ኤምአልትራ የሚባለው ኮንሰልተንሲ የቤተልሄም ታደሰ ይማም ነው። ቤተልሄም ታደሰ ከዚህ በፊት በኤዱኬሽናል ጉዳዮች በትምህርት ጉዳዮች ወደ ውጭ እልካችኋለሁ ብላ ወጣቶቹን ነጠብ ባርጋ የጠፋች ሴት ነች። ዳናዊት መክብብም ትልካለች ብላ ስታሳምነን የነበረች ሴት ነች። በነዚህና ተዛማች ጉዳዮች ተከሰው ፍርድ ቤት ሊቀርቡ አልቻሉም። ከህግ ሸሽተው ከፍትህ ሸሽተው የት እንደሚገቡ ውስጥ ይናያለን። ወደዚህ ሰፈር አይመለሷት። መችስ ፍርድ ቤት አልቀርብም እያሉ እንግዲህ የተከሰሱት ሰዎች አንደኛው ኤም አልትራ ነው። ሁለተኛው ቤተልሄም ታደሰ ኢማም ባለቤቷ ነች። ሶስተኛው ገሊላ በለጠ ነች። አራተኛ አቤል ተስፋዬ ነው። አምስተኛ ዳናይት መክብብ ናት። እንግዲህ እነዚህ ሰዎች በተለይ ቤቴሌም ታደሰ ይማ የምትባለው ሴት፣ ሌብነት በዘር ይተላለፋል። አዲስ አበባ ላይ ብቻ ያ ሌላ ኮንሰልተንስ የለም፣ ያ ሌላ አጭበርባሪ ድርጅት የለም። ከአስራ ሁለት በላይ በወንድሞቹ በባሉ ወንድም በምናምንቴ በዘመድ ዘመድ አንዱን ስዘጋ አንዱን ስከፍት አንዱን ስዘጋ አንዱን ስከፍት። በእንደዚህ አይነት ሁኔታ ነው ቀጣዩ ኤስሪ ኮንሰልተንሲ የሚዘጋ ድርጅት ነው። እንግዲህ እነዚህ ሰዎች ተከሰው በተደጋጋሚ ጊዜ ፍርድ ቤት ሊቀርቡ አልቻሉም። የመጨረሻ ጥሪ ፍርድ ቤት አቅርቦባቸዋል። የአዲስ አበባ ከተማ መስተዳድር የቦሌ ምድብ ችሎት አራተኛ የፍትሐብሔር ችሎት በቀን 18 ህዳር 18 ማለት ነው 2018 ላይ አራት ሰዓት ላይ እንድትገኙ ካልተገኛችሁ በሌላችሁበት የመጨረሻውን ብይን እሰጣለሁ ብሏል። ስሙ ከዚህ በፊት ዳለቻን ከዚህ ሰፈር አባረናል። ቀጥለም ሙሴ ሰለሞንን አባረናል። አሁን ዳናይት መክብብን እናባረራለን። ይቀጥላል። አረጋገጡን የማያስተካክል በሌቦች መንደር፣ በብሔርተኞች መንደር የሚሰለፍ ማንኛውም አካል ተራው እየተጠበቀ እንደዚህ ይባረራል። የኢትዮጵያ ህዝብ አላ የኢትዮጵያ ህዝብ ያዘ። ሾርት ሚሞሪ አይደለም፣ ቂመኛ ነው። በጣም ቂመኛ ሲበዛ ቂመኛ ነው። ሾርት ሚሞሪ ይመስላችኋል። ሲተውህም እንዲህ ነው የሚተው። ለአንድ ሰሞን ይሄ ይለልሃል። ዳለቻ ሲታሰር ተጨፍሮ ነበር፣ ግን የአንድ ሰሞን እስክስታን ተመተው ቀረ። ተረሳህ ማለት ነው። ሙሴ ሰለሞንም ሲታሰር የአንድ ሰሞን እስክስታ ተመታ ቀረ በዛው። ሁልሽም አካሄድሽን የማታስተካክል ከሆነ ከሌቦች ጋር የምትሰለፍ ከሆነ የተለያዩ ሀገራችን ላይ የተለያዩ ደባዎች የምትፈጽም ከሆነ ከነዚህ ሰዎች ተርታ መመደብህ አይቀርም አካሄዳችሁን አስተካክሉ ማለት ነው አንድ ጥለናል ሰሞኑን በጣም እየጣልንን ያለ ነው በኔትወርኪንግ ቢዝነስ ላይ የተሰማሩ አራት ድርጅቶች መያዛቸውን ሳሰሙ አልቀራችሁም ማርብለታ ስለዚህ እንደዚሁ እያልን እየጣልን እንቀጥላለን ቃሉን ከሂርና ክሪም ቶ ተውሰን የመጣ ነው። ልናናድዳችሁ ሳይሆን ልናባረራችሁ ሮፍናን። ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። የሆነ ሰው ልከውልኛል። እኔ ደግሞ በጣም ነው የምወደው በጣም ማደንቀስ ሰው የሀሳብ ላካፍልህ ፈለግኩኝ ማለት ነው የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ አልሰግጥም አልሰግጥም ምናምን እያለ ማለት ነው አዋቂነትን እያደነቀ ኦፍኮርስ አዋቂ መሆን ማንንም አልጎዳም ግን ችግሩ ምንድነው መሰለክ ሮፊ አንተ ለራሱ እዚህ ደረጃ የደረስከው ሰግጠ ነው ቢካዝ ልንገርህ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከስምንት ዘጠኝ ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ ማን እንደውም ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ ሶ አሁን የምልህ ነገር ምንድን ነው አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው ዊች ኢስ ሮፍናን ሮፍናን አልነበረም የዛኔ ሮፍናን ታሪኩ ነበር የድሮ ታሪኩ ነበር ሮፍናን የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ ገባህ ሮፍናን ኢትዮጵያን በሙዚቃ ይቆጣጠር ብሎ ይቆጣጠራል ብሎ ማመን ጀመረ የዛኔ ነው ምልክ ገባህ አሁን ያለበት ስኬት ይታየህ ጀመረ ለዛም ነው ጉዞ የጀመርከው መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተን ትልቅ ራስን ትልቅ ደረጃ ለማድረስ ማለት ነው ግን በእርግጠኝነት አንተ ያጋጠመ ነገር ልነግረህ እፈልጋለሁ አሁን የዛኔ አላማ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድን ነው አንተ እኮ ይህ አታውቅም ፒያኖ መጫወት እኮ አታውቅም ቢት መስራት እኮ አታውቅም መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው አስተዳደግህ እኮ እንደዚህ እኮ ነው ቤተሰብ ምናምን እያለ አንተ ሊያወዳድቅ የሚሞክር የአይምሮ አካል አለ። ግን አንተ እሱን እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምፆች እየሰማሃቸው፣ ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠ መማር ጀመርክ። አየ መሰገጥ ማለት ዝም ብለ ጀዝባ መሆን ማለት አይደለም። ዝም ብለ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማ አስመስለ ወደ አላማህን መጓዝ ነው። መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለእነዛ መጥፎ ድምፆች ነው። እነዛ መጥፎ ድምፆች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ፣ እንደማትጠቅም፣ ከሰው በታች እንደሆንክ፣ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድብድብ የምትለው ደግሞ በነዛ መጥፎ ድምፆች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው። በጣም ስለምወድና ስለማከብረህ ኤክስፕሌን ላድርግልህ ብዬ ነው። እወድሃለሁ። ነፃነት ካንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው።